ጤና ይስጥልን የተከበራችሁ አድማጮቻችን ከማሻይፌ 103.8 ሬዲዮ ጣቢያ የሰዓቱን ዜና ወጃችንን ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና የደቡብ ምዕራብ ኢትዮጵያ የግብርና ምርምር ኢንስቲትዩት ያዘጋጀው የምርምር ስራዎች ኤግዚቢሽን ለእይታ ክፍት አደረገ። የግብርና ቴክኖሎጂ የማላመድ የማስረጽና ና የማስፋፋት ስራ ላይ ትኩረት በማድረግ አርሶን አርብቶ አደሮች ተጠቃሚ ማድረግ እንደሚገባ ተገለጸ። የገንዘብ ሚኒስተር የማክሮኢኮኖሚ ማሻሻያውን ተግባራዊ የማድረግ ኃላፊነቱን በአግባቡ እየተወጣ መሆኑን የገንዘብ ሚኒስተር አህመድ ሽዴ ገለጸ። እንዲሁም በብራዚል የኢትዮጵያ ኤምባሲ አስተባባሪነት የተዘጋጀው የኢትዮጵያና ብራዚል የንግድና ኢንቨስትመንት ፎረም በሳኦ ፖሎ ተካሄደ። የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር ሄርሜላ ታይቶ ነኝ። የደቡብ ምዕራብ ኢትዮጵያ የግብርና ምርምር ኢንስቲትዩት ያዘጋጀው የምርምር ስራዎች ኤግዚቢሽን ለእይታ ክፍት አደረገ። በተቋሙ እስካሁን 218 ቴክኖሎጂዎችና መረጃዎችን በሰብል በተፈጥሮ ሀብትና በእንስሳት እርባታ ማላመድና ማፋለቅ መቻሉ የተገለጸ ሲሆን ከነዚህ ውስጥ 13 ቴክኖሎጂዎችን በማሸጋገር ለተጠቃሚ አርስቶ አርብቶ አደሮች ይቅርታ አርሶና አርብቶ አደሮች ማድረስ መቻሉን ተናግሯል። ኢንስቲትዩቱ በቦንጋ ከተማ ባዘጋጀው አመታዊ ምርምር ስራዎች ኮንፈረንስ ላይ በሰብል፣ በተፈጥሮ ሀብትና በእንስሳት እርባታ ዘርፍ የተሰሩ ምርምር ውጤት ኤግዚቢሽን ለእይታ አብቅተዋል። ታዳሚዎቹም በኢንስቲትዩቱ ተመራማሪዎች የተሰሩ የምርምር ውጤቶችን ጎብኝተዋል። ዘገባው የክልሉ ኮሚኒኬሽን ነው። የገንዘብ ሚኒስቴር የማክሮ ኢኮኖሚ ማሻሻያውን ተግባራዊ የማድረግ ኃላፊነቱን በአግባቡ እየተወጣ መሆኑን የገንዘብ ሚኒስቴር አህመድ ሽዴ ገለጹ። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርን የስምንት ወራት የስራ አፈጻጸም ገምግሟል። አህመድ ሽዴ በዚህ ወቅት እንደገለጹት የፊስካል ፖሊሲውን በአግባቡ ተግባራዊ በማድረግ የዋጋ ንረትን በማረጋጋትና ለመሰረታዊ ግብዓቶች ከ300 ቢሊዮን ብር በላይ ድጎማ መደረጉን አንስተዋል። በዚህም አጠቃላይ የመንግስትን ፋይናንስ በአግባቡ ማስተዳደር የማክሮኢኮኖሚው ማሻሻያ ፕሮግራም ውጤታማ በማድረግ ተቋሙ ኃላፊነቱን እየተወጣ እንደሚገኝ አስረድተዋል። የገንዘብ ሚኒስተር ዴታ ዶክተር ኢዮብ ተካሊን በበኩላቸው የፊዚካል ፖሊሲንና የመንግስት ፋይናንስን ተግባራዊ ከማድረግ አኳያ ባለፉት ስምንት ወራት ተቋሙ የኑሮ ውድነት የሚያድግበትን ፍጥነት ለመቀነስ በርካታ ስራዎችን አከናውኗል ብለዋል። በተጨማሪም የኦዲት ግኝቶች ላይ ተገቢውን እርምጃ ከመውሰድ አንጻር የተለያዩ ተግባራት መከናወናቸውን ነው የገለጹት። በቀጣዩ በጀት አመት የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ተጠናክሮ እንዲቀጥልና የዋጋ ንረቱ የሚጨምርበት ፍጥነት ይበልጥ እንዲቀንስ ጥረት እንደሚደረግ መጠቆሙንም የሚኒስትሩ መረጃ ያመላክታል። በተያዘው በጀት አመት ከ3800 በላይ የህብረተሰብ ክፍሎችን በማህበረሰብ አቀፍ የጤና መዲና አገልግሎት ተጠቃሚ ማድረግ መቻሉን የወረዳው ጤና ጥበቃ ጽህፈት ቤት አስታወቀ። የወረዳው በ2017 በጀት አመት የማህበረሰብ አቀፍ ጤና መዲና አገልግሎት አባላት የማፍራት አፈጻጸም ግምግማ መድረክ በጌጫ ከተማ አካሂዷል። ዘገባው የአንድራቻ ወረዳ መንግስት ኮሚኒኬሽን ነው። ወንድም አገኝ ገልቶ ዝርዝር አለው። በጽፈት ቤቱ የቀረበው ሪፖርት የሚያመለክተው በበጀት ዓመቱ 7135 የህብረተሰብ ክፍሎችን የጤና መድን አገልግሎት ተጠቃሚ ለማድረግ ታቅዶ 3837 አባላትን ተጠቃሚ ያደረገ ሲሆን አፈጻጸሙ 54 በመቶ መሆኑ ተጠቁሟል። 1570 በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን በአገልግሎቱ ተጠቃሚ ማድረግ መቻሉን ተገልጿል። ወጪያቸውም በወረዳ መንግስት በተለያዩ ድርጅቶች ውስጥ የሚገኙ ግለሰቦችና በንግድ ስራ በተሰማሩ አካላት መሸፈኑን ተጠቁሟል። በጠቅላላ ከማህበረሰብ አቀፍ የጤና መድን አገልግሎት 3 ሚሊዮን 561 ሺህ 441 ብር ከአባላቱ መሰብሰብ መቻሉንም ተገልጿል። ባለፉት አመታት በጤናው ዘርፍ ዜጎች ሁለንተናዊ የጤና ተጠቃሚነታቸው እንዲረጋገጥ መንግስት አበክሮ እየሰራ እንደሚገኝ የጠቀሱት የአንድራቸው ወረዳ ዋና አስተዳዳሪ አቶ አየል ያገሎ በወረዳው በተደረገው ዘመቻው ለተመዘገበው የተመዘገበው ውጤት ባለድርሻ አካላትን አመስግነዋል። በተያዘው በጀት ዓመትም የሚስተዋለውን የመድኃኒት አቅርቦት ችግር ለመቅረፍ ከአንድ ሚሊየን ብር በላይ በጀት በመመደብ የመድኃኒት ግዢ መፈጸሙንና የህዝብ መድኃኒት መሸጫ መደብር ለመክፈት ዝግጅት መጠናቀቁን አቶ አየለ ገልጸዋል። የአንድራቻው ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊው አቶ ሰላሙ ዘለቀ በበኩላቸው በወረዳው የማኅበረሰብ አቀፍ ጤና መድን አገልግሎት ከጀመረበት ጊዜ አንስቶ በርካታ የህብረተሰብ ክፍሎች በዝቅተኛ ክፍያ የተለያዩ የጤና አገልግሎቶችን በማግኘት ላይ እንደሚገኙ አስረድተዋል። በወረዳው በበጀት ዓመቱ በተደረገው እንቅስቃሴ ተጠናክሮ እንዲቀጥልና በቀጣይም የህብረተሰቡን ተጠቃሚነት ለማረጋገጥ ከመቼውም ጊዜ በላይ የበለጠ መስራት እንደሚያስፈልግም ተጠቁመዋል። በመድረኩ የወረዳ መንግስት አመራሮች፣ ጤና ኤክስቴንሽን ባለሙያዎች፣ ሥራ አስኪያጆች እና ሌሎች ባለድርሻ አካላት የተገኙ ሲሆን የላቀ አፈጻጸም ላስመዘገቡ ባለሙያዎች የእውቅናና የምስክር ወረቀት ተበርክቶላቸዋል። ፕሬዝዳንት አያዝ ቀስላሴ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ተወያይተዋል። በውይይታቸውም በቀጠናው ዘላቂ ሰላምና ጸጥታን ማስፈን በሚቻልባቸው ጉዳዮች ላይ በትኩረት መክረዋል። በተለይም የአፍሪካ ህብረት በሱዳን ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ግጭቶች በሰላማዊ መንገድ እንዲፈቱ እያደረገ ያለው የማሸማገል ጥረት በውይይቱ ተነስተዋል። ከዚህ ባለፈም ሁለቱ ወገኖች በአፍሪካ ህብረት እየተከናወኑ በሚገኙ ተቃዋሚ የማሻሻያ ስራዎች ዙሪያ መምከራቸውን የህብረቱ መረጃ ያመላክታል። ፕሬዚዳንት ታያዝ ቀስላሴ የአፍሪካ ህብረት ኮሚሽን ሊቀመንበር መሀመድ አሊ የሱፍ በቀጠናው ዘላቂ ሰላምን ለማስፈን እያሳዩት ላለው የአመራር ቁርጠኝነትና ባለብዙ ወገን ትብብር አመስግነዋል። መሀመድ አሊ የሱፍ በበኩላቸው ኢትዮጵያ ወሳኝ በሚባሉ ጉዳዮች ላይ እያበረከተችው ላለው አስተዋጽኦ አድናቆታቸውን ገልጿል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የግብርና ቴክኖሎጂ የማላመድ የማስረጽና የማስፋፋት ስራ ላይ ትኩረት በማድረግ አርሶና አርብቶ አደሮች ተጠቃሚ ማድረግ እንደሚገባ ተገለጸ። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት ዓመታዊ የምርምር ኮንፈረንስና የግምገማ መድረክ በቦንጋ ከተማ ተካሂዷል። ዘገባው የባልደረባችን ቸርነት አባተ ነው። ልጅ አለማሞ ዝርዝር አለው። የክልሉ ግብርና ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል ዓለሙ የምርምር ኢንስቲትዩቱ የክልሉ ልማት ፖሊሲን መሰረት በማድረግ የግብርና ቴክኖሎጂዎችን የማላመድ የማስረጽና በማስፋት 123 ቴክኖሎጂዎችን ለአርሶና አርብቶ አደሮች ማድረስ ተችሏል ብለዋል። በዚህም ኢንስቲትዩቱ በቦንጋና ተርጫ የምርምር ማዕከላት በምርታማነት ላይ የሚታዩ ማነቆዎችን ለመፍታት የሚያስችሉ ስራዎች እየተሰሩ መሆኑን ገልጸዋል። በሰብል በተፈጥሮ ሀብት በእንስሳት ዝርያ ማሻሻያና ቴክኖሎጂዎችን በማስፋፋት የአርሶ አደሩና የአርብቶ አደሩን ተጠቃሚነትን ለማረጋገጥ ስራዎች እየተሰሩ መሆኑን አንስተዋል። በመድረኩ የተገኙት የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ሁለንተናዊ ብልጽግናን ለማረጋገጥ ከሚሰሩ ስራዎች አንዱ በሆነው በኢኮኖሚ ዘርፍ የተካተቱ ተግባራት ፈጣንና ዘላቂ እንዲሆን የግብርና ዘርፍ ከፍተኛ ሚና እንዳለው ገልጸዋል። እንደ መንግስት ሀገራችን ከተረጅነት ተላቃ የተሟላ ሉዓላዊነት ለማረጋገጥ በሚሰራው ስራ ውስጥ ጉልህ አስተዋጽኦ እያበረከተ ያለውን የግብርና ዘርፍ አጠናክሮ ማስቀጠል እንደሚገባ ጠቁመዋል። የግብርና ምርት የትምህርት ፍላጎት መጨመርና በተቃራኒው መስኩ ውጤታማ እንዳይሆን የአየር ንብረት ለውጥና የአፈር አሲዳማነት ችግር እየሆነ መምጣቱን ተናግረው ይህን ችግር ለመፍታት በምርምር የተደገፈ ስራ መስራት አማራጭ የሌለው ጉዳይ መሆኑን አስረድተዋል። የክልሉ ግብርና ኢንስቲትዩት ከተቋቋመ አጭር ጊዜ ቢሆንም ቴክኖሎጂዎችን በማፍለቅ በማላመድና በማስረጽና በማስፋፋት አበረታሽ ሥራዎች መሰራቱን ገልጸዋል። ግብዓት ማቅረብ በተሻለ መልኩ የቴክኖሎጂ ስርጸት በማካሄድ በግብርና ዘርፍ እየታየ ያለውን መነቃቃት በተሻለ መልኩ እንዲቀጥል ምርምር ማካሄድ እንደሚገባ ተናግረዋል። በምርምር ኮንፈረንሱ ንግግር ያደረጉት የኢትዮጵያ የግብርና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ዳይሬክተር ዶክተር ተመስገን ደሳልኝ የባለድርሻ አካላት ቅንጅት በማጠናከር የአርሶ አደሩን ሕይወት የሚያሻሽል የግብርና ምርምር ተግባራትን ማጠናከር እንደሚገባ ገልጸዋል። ባለፉት ዘጠኝ ወራት ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችሏት ስራዎች መሰራታቸውን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የዓለም ንግድ ድርጅት የአባልነት ድርድር በስምንት ዓመት ቀጠሮ የሚከወን የነበረ ሲሆን አሁን ላይ በወራት ማሳጠር ተችሏል ብለዋል። ከ አስራ ሁለት ሀገራት ጋር የሁለትዮሽ የገበያ ድርሻ ድርድር መጀመሩንም ገልጸዋል። በ2018 ዓ ም የካቲት ወር ኢትዮጵያ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅም ተጠቁሟል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ወጣቶችን ማዕከል ያደረገ የዓለም ፖለቲካና ኢኮኖሚ ስርዓት መገንባት ይገባል ተባለ። የመቶ አምሳኛው ዓመት የዓለም ፓርላሜንታዊ ሀገራት ህብረት በኡዝቤኪስታን ታሽከንት በመካሄድ ላይ ይገኛል። ዘገባው የህዝብ ተወካዮች ምክር ቤት የማህበራዊ ትስስር ገጽ ነው። ትዕግስት በዛብህ ዝርዝር አላት። በዚሁ መድረክ ላይ በመሳተፍ ላይ የሚገኙት የኢትዮጵያ ልኡካን ቡድን አባል ዶክተር ምረቱ ሻንቆ የነገን የዓለም መሪዎችን ማፍራት በሚል ርዕስ መልእክት አስተላልፈዋል። በንግግራቸውም ወጣቶችን ያላማከለ የፖለቲካም ሆነ የኢኮኖሚያዊ ስርዓት ቀጣይነት እንደማይኖረው ገልጸው በተጨባጭ የወጣቶችን ተሳትፎና ሚና ማሳደግ እንደሚገባ አሳስበዋል። ወጣቶች የነገ መሪዎች መሆናቸው እንዲረጋገጥ በቴክኖሎጂ አቅም መገንባት፣ ፖለቲካና ኢኮኖሚ ተሳትፎ ማሳደግ የምርጫ ጉዳይ ሳይሆን ግዴታ እንደሆነም ተናግረዋል። ሁሉም ሀገራት ለወጣቶች የበለጠ ትኩረት በመስጠት ምቹ ሁኔታዎችን በመፍጠር በተጨባጭ በሚገለጽ ደረጃ የወጣቶችን ተሳትፎ ማረጋገጥ እንደሚገባቸው አሳስበዋል። በዚሁ ረገድ ኢትዮጵያ ወጣቶችን ለማብቃት እያደረገች ያለው ጥረት አበረታች መሆኑን ገልጸው አምስት ሚሊዮን ወጣት ኢትዮጵያውያን ኮደሮች ፕሮግራም ወጣቶችን ለማብቃት ተጨባጭ ምሳሌ እንደሆነ ለጉባኤው ገልጸዋል። ይህም ሀገራችን ኢትዮጵያ ብቻ ሳይሆን በደቡባዊ የዓለማችን ክፍል ለሚገኙ በቴክኖሎጂ እድገት ላልበለጸጉ ሀገራት በተሞክሮነት ሊወሰድ የሚችል ትልቅ እርምጃ እንደሆነ አብራርተዋል። ይህ በሀገራችን የተጀመረው ፕሮግራም የወጣቶችን ዲጂታልና የአመራር ክህሎት በማሳደግ በቀጣዩ ትውልድ የሚኖራቸውን የመሪነት ሚና በእጅጉ እንደሚጨምርም አስረድተዋል። በሀገራችን ወጣቶችን ማዕከል በማድረግ የተጀመረውን ስራ ወጣቶች በዓለም ኢኮኖሚና ፖለቲካ ውስጥ ተሳታፊ ብቻ ሳይሆኑ የፖሊሲ ቀራጭ እንዲሆኑ ያስችላቸዋል ብለዋል። በጋራ ትብብርና መደጋገፍ የበለጠ ውጤታማ ዓለም ለመገንባት ሁሉን አቀፍ ፍትሐዊና ቀጣይነት ያለው የትውልዶች ትብብር እንዲጠናከር ጠይቀዋል። የናይጄሪያ ወታደራዊ ሪሶርስ ማእከል ልኡካን ቡድን አባላት በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት የለውጥ ስራዎችን ጎበኙ። በጉብኝታቸውም ዘመናዊ የፖሊስ መገናኛ ዲጂታል የሬዲዮ የኮማንድ ኮንትሮል ማእከልና የቀጥታ ጥቆማ መቀበያ የዜጎች ተሳትፎ መተግበሪያ ዘመናዊ ካሜራና የደህንነት መሳሪያ የተገጠመላቸው ልዩ ልዩ ተሽከርካሪዎችን ተመልክተዋል። የ የተቋሙን ተልእኮ አደረጃጀት፣ እሴቶችና አላማ በተመለከተ የፌዴራል ፖሊስ አላም ይቅርታ፣ ዓለም አቀፍ ግንኙነትና ትብብር ዋና መምሪያ ተጠባባቂ ኃላፊ ረዳት ኮሚሽነር ደጀነ በቀለ ገለጻ አድርጓል። የልዑካን ቡድኑ አባላትም በጉብኝታቸው ባዩት ነገር መደሰታቸውን ገልጸው ለተቋሙ ከፍተኛ አመራሮች ምስጋና ማቅረባቸውን የፌዴራል ፖሊስ መረጃ ያመለክታል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። በብራዚል የኢትዮጵያ ኤምባሲ አስተባባሪነት የተዘጋጀው የኢትዮጵያና ብራዚል የንግድና ኢንቨስትመንት ፎረም በሳኦ ፖሎ ተካሄደ። ዘገባው የውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። ምንታምር አስፋው ዝርዝር አላት። በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ልዑል ሰገድ ታደሰ በኢትዮጵያ የተካሄደው ሁሉን አቀፍ የኢኮኖሚ ማሻሻያ ምቹ የኢንቨስትመንት እድል በመፍጠሩ የብራዚል ኩባንያዎች እንዲሳተፉ ጥሪ አቅርበዋል። አምባሳደር ልዑል ሰገድ ታሪካዊው የኢትዮ ብራዚል ግንኙነት ወደ ተጠናከረ የኢኮኖሚ ዲፕሎማሲ ሊሸጋገር እንደሚገባውም ገልጸዋል። አምባሳደሩ የብራዚል ኩባንያዎች መንግስት ትኩረት በሰጣቸው በግብርና በማምረቻ ዘርፍ በታዳሽ ኃይል በማዕድን በኢንፎርሜሽን ቴክኖሎጂ እና ዲጂታል ኢኮኖሚ እንዲሁም በቱሪዝም ዘርፎች ቢሰማሩ የበለጠ ተጠቃሚ እንደሚሆኑ ገልጸዋል። በፎረሙ ላይ በውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ በኢትዮጵያ ኢንቨስትመንት አማራጮችና የመንግስት ፖሊሲ ዙሪያ ሰፊ ገለጻ አቅርበዋል። በብራዚል ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር አምባሳደር አንቶኒዮ ሴዛር በበኩላቸው ብራዚል ከኢትዮጵያ ጋር በንግድና ኢንቨስትመንት ያላትን ግንኙነት የበለጠ ለማጠናከር ቁርጠኛ መሆኗን ገልጸዋል። በሳኦ ፖሎ የንግድና ኢንቨስትመንት ኢንቨስትመንት ፎረም ላይ ከመቶ በላይ የብራዚል ኩባንያዎች መሳተፋቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። አድማጮች ወደ ውጭ ወደ ያዝናቸው ዜናዎች እናልፋለን። ቻይና ከአሜሪካ በሚገቡ ሸቀጦች ላይ የጣለችውን የቀረጥ ምጣኔ ወደ 84 በመቶ ማሳደጓን አስታወቀች። አዲሱ የቤጂንግ የቀረጥ ምጣኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ቀረጥ ወደ 104 በመቶ ማሳደጋቸውን ተከትሎ የተጣለ አጸፋዊ እርምጃ መሆኑ ተገልጿል። ከፈረንጆቹ ሚያዝያ አስር 2025 ጀምሮ የሚተቀበረው አዲሱ የቀረጥ ምጣኔ ሁለቱ ሀገራት ወደ ለየለት የንግድ ጦርነት ለመግባታቸው አመላካች ነው ተብሏል። ትራምፕ ከዚህ ቀደም በቻይና ሌላ ላይ የጣሉትን ቀረጥ ተከትሎ ቻይና ተመሳሳዩን እርምጃ የወሰደችበትን ውሳኔ እንድትቀለብስ ቀነ ገደብ ቢያስቀምጡም ቻይና እስከ መጨረሻው እታገላለሁ በሚል በቃሏ ጸንታ ቆይታለች። ይህን ተከትሎም አዲስ የቀረጥ ምጣኔ ይፋ ያደረጉ ሲሆን ቤጂንግም ተመሳሳይ አጸፋ እርምጃ ሰጥታለች። የትራምፕ ከፍተኛ የቀረጥ ምጣኔ ከቻይና ባለፈ በስልሳ ሀገራት ላይም ተግባራዊ ይሆናል። የሀገራቱን የጦርነት ፍጥጫ ተከትሎም በአሜሪካ ባለሀብቶች ረጅም ጊዜ ሲገለገሉበት የቆዩትንና እንደ ልዩ ጥቅም የሚታየውን የመንግስት ቦንድ እየመለሱ መሆኑ ተሰምተዋል። ከዚህ ባለፈም በተለይም በአውሮፓ የአክሲዮን ገበያ ከረፋድ በኋላ በከፍተኛ ሁኔታ አሽቆልቁሏል ነው የተባለው። ዘገባው የአራዳ ኤፍኤም ነው። አድማጮቻችን፣ ለሰዓቱ የያዝናቸው ዜናዎች የተከታተላችሁትን ይመስላሉ። ዜናዎችን በመምራት ርሜላ ታይቶ ነበርኩ። ከቀሪ የሬዲዮ ጣቢያችን መሰናዳዎች ጋር መልካም ቆይታ ይሆንላችሁ።